መጽሐፈ ሲራክ ምዕራፍ አርባ ዘጠኝ መዓዛው እንደ ተወደደ ሽቱ በሰውም ሁሉ አፍ እንደሚጣፍጥ እንደማርም በመጠጥም ጊዜ ዘፈን ደስ እንደሚያሰኝ ስም አጠራሩ የጥበብ ስም አጠራር። ኢዮስያስም ደግ ሰው ነው እናመስግነው። እሱስ የተናቀ ነው። ህዝቡን መልሳቸው፣ የሚያጸይፍ ኃጢአትንም አራቀ። ልቦናውንም ወደ እግዚአብሔር አቀና። በኃጢአተኞችም ሰዎች ዘመንም ጽድቅን አጸናት። ኢዮስያስና ሕዝቅያስ ዳዊትን ብቻ ደጋግ ሰዎች ናቸው እና መስገናቸው። እነዚያ ሁላቸው ግን ፈጽሞ በደሉ፣ የእግዚአብሔርንም ሕግ አፈረሱ። ስልጣናቸውን ለባዕድ ሰው ሰጥተዋልና ጌትነታቸውንም ለሌላ ሰው ሰጥተዋልና የይሁዳ ነገስት አጠፉ። ደግ የሆነች የከበረች ኢየሩሳሌምን በእሳት አቃጠሏት። መከራ አጽንተውባታልና በነቢዩ በኤርምያስ ጸሎት ጐዳናዋን አጠፉ። እርሱ ግን መምህር ይሆን ዘንድ ይነቅል ዘንድ ያጠፋም ዘንድ እንደዚሁ ይተክል ዘንድ ይሰራም ዘንድ በእናቱ ማኅፀን ተመረጠ። ጌትነቱን ፈጽሞ ያየ ሕዝቅኤል ደግ ነው። እናመስግ ነው። እግዚአብሔርንም ኩሩቤል በተሸከሙት ሰረገላ ተቀምጦ አየው። ጠላቶቹንም በመዓት አሰባቸው። የደጋጎች ሰዎች ስራቸው ግን በበጎ ስራ አቀናቸው። አስራ ሁለቱ ነቢያት በየቦታቸው በረድኤት ታደሱ ያዕቆብንም ደስ አሰኘው ተስፋቸው በሚሆን ሃይማኖትም ከመከራው አዳ ናቸው። ዘሩባቤልን እንዴት እናገነው ይሆን እንጂ እሱስ ስ በቀኝ እጅ እንዳለ እንደ ጎቲም ቀለበት ነው። በዘመናቸው ቤተ መቅደስ የሰሩ ዘሩባቤልና የዮሴዴቅ ልጅ ዮሴጽም ደጋግናቸው እና መስገናቸው። ህዝቡም ለዘላለም ጌትነት የተዘጋጀ እግዚአብሔርን አከበሩት አገነኑት። ስም አጠራሩ ብዙ የሆነ ነህምያንም ደግ ነው እና መስግነው የፈረሰች ቅርጽንም ሰራልኝ፣ ደጃፍንም አቆመልኝ፣ ቁልፍንም ሰራልን፣ ቤታችንንም ሰራልን። እንደ ሄኖክ ያለ ሰው በዚህ ዓለም የተፈጠረ የለም። እሱንም መላእክት ከዚህ ዓለም ወደ ገነት ወሰዱት። እንደ ዮሴፍም ያለ ልጅ አልተወለደም። ለወንድሞቹ አለቃ ሆነ፣ ለወገኖቹም ምግብ ሆነ፣ ለሰውነቶቹም ይቅርታን አስገኘ። ሴትና ሴም ከሰው ይልቅ የከበሩ አዳምም ከነባቢት ነፍስ ከተፈጠረ ሁሉ ከበረ።